ሴቶ ሲያድ የነቃ ሲያደንቋችሁ ስለምትወዱ ሲያቆላምጧችሁ ስለምወዱ ነው። ትቀናለህ ማለት ነው። አልቀናም ትላለህ እንግዲህ። ታዲያ ትቀናይም፣ እንዲ ከዚህ በላይ ምን ትሆናለህ? ፈራሁ እኮ ይብን ነው የሚያደርገኝ። ማን ነው የምትፈራው? አው ከበዩ ከናለሁ ስል ምን ሰርቼ ነው ትኛለሽ? እያልኩ ምን አይተህብኝ ትኛለሽ? እኔ እውነታውን እውነታውን ነው እንጂ ምን የሚፈጠር ምንም፣ እውነታውን ነው የሚፈልገው። እውነት ለመናገር ማለት ነው ግን እሺ፣ ኧረ ይሰማል። ያለ አለ አብረህ አሁን የሆነ ጥያቄ ልጠይቅህ ነው የደወልኩልህ በነገራችን ላይ

ተረዳይ የኔ ጥያቄ አይደለም፣ የተመልካቾች ጥያቄ ነው። እንግዲህ ዝሮ ስለ ሚዲያ ጉዳይ ነው የጠየቁን። በባልና በሚስት ላይ እንግዲህ በትዳር ላይ ችግር ያመጣ ነው። ጠቅለላ አድርጌ ነው የምመልስልሽ የምጠይቅህ። እና አንደኛ ሚዲያ ላይ ስትወጪ ባልሽ አይቀናም ወይ ሀዩ እንደዚህ ፈታግለሽ ነው የምትሰሪው፣ ምንም ጭንቅ ሳይኖርብሽ በነፃነት እየሰራሽ ነው ያለሽው እና እንዴት ነው ከስሪ አድርገሽ አይጋጭም ወይ ብለዋል። እና ባልሽ አይቀናም ወይ ብለዋን። አንደኛ ቁጥር ጥያቄ ባልሽ አይቀናም ወይ ነው። ሚዲያ ላይ ስትወጪ ባልሽ አይቀናም። ስታንድ ባይ ሆነህ መልስ አይሰማም። እነሱ ናቸው እንደዚህ ያሉት። አዎ ካቲ ከተመልካች ነው ጥያቄ የመጣው። ምን ብዬሽ እቀናለሁ? አልቀናም። ምን ብዬሽ እቀናለሁ አልቀናም ነው የምለው። አልቀናም። ምን ያስገናኛል? ለምን እቀናለሁ? ማለት አሁን እኔ ነኝ የምንሰራው በአንድ ተስማምተን ተወያይተን ሚዲያ ላይ ምክንያት ምክንያት አደባባይ አልወጣሽም። አንቺ ሚዲያ ላይ ቁጭ ያልሽ እንጂ ከቤት አልወጣሽም። የምትሰሪው ሚዲያም ቤት ሆነሽ ነው። እህ እየዞርሽ በየጭፈራው ቤት እየሰራች አይደለም። እህ ለዚህ የሚያስቀና ጉዳይ የለውም ነው ሚዲያ ይቆራረጣል ሁኔታውን አውቃለሁ ነው። ስለዚህኛ የማይቀር ያው የማልቀናበት ምክንያት አንደኛ ቤት ሆነሽ ነው የምትሰሪው። ሁለተኛ ነገር ደግሞ ያው አምንሻ አለሁ እንደ ማለት ነው ብዬሽ አስባለሁ። ያው እኔ ባልፈጠርም ባልቀድም ማመን የሚለው ሳይሆን እንዴት አታምነኝ? ማማ ለብቻ ነው አታምነኝም እንዴ? ግን ቆይ ይሄን ያከላምታን ተማመን እንተማመን ነው እንዴ? አትለይ ብ ማማን አምናሽ አለሁ። ህግ ግን በሚዲያ ይ እኔ ማምንሽ ያው በቤት ስለምትሰሪ ነው እንጂ ውጭ በውጭ አላላምንሽ ይችላለሁ እንዴ ስለሆነች እንትን ሊል ያስችላል ሊያስቸግር ስለሚችል ቤት ስለሆንች ነው እንጂ ወጣ ወጣ ወጣ ብትይ አዳም ያርግብኝ ነው ምለው። ያውም ምኗን እዛችሁ እዛችሁ ቤትሽ ሁነሽ ስለምትሰሪ በአይን የሚሆነው ነገር የለም። ሚዲያ ላይ ስለወጣች የሆነ ነገር የሚሆነው ስለሌለ፣ ሁለተኛ ነገር፣ ሁለተኛ ጥያቄ ደግሞ ቤት ስለሆንክ ያው ታምነኛለህ። ቤት ስለሆን ውጭ በወጣት ያን ትቀናለህ ማለት ነው። ሀዩ በጣም ሳቂታ ናት። በጣም ስትስቅ ያኔ በሳቋ ይሆናል፣ አይደለም? እንደዚህ ሚዲያ ላይ ምናምን ላይ ቪዲዮ ስሰራ በጣም ስቃለው። ይሄ ደግሞ ተፈጥሮዬ ነው እና ይሄም ያስቀናህም በሳቄ ትቀናለህ እንዴ? እና ደግሞ የሆነ ሰው ሲያደንቀኝ ትቀናለህ። እና ሆነ ዞሮ ዞሮ አንቺ ነኝ እኔ አልቅሽ ማለት አለብኝ? ይሄ አልቅስ ስታላይሽ ነው እንዴ? ጥሩ ስቂ ነኝ ዴስ ስለዚህ ሳቂን ትወድልኛለህ ማለት ነው ለምሳሌ ኮሜንት ሳነብ ዲፕል ነው የሚያደርገኝ ኮሜንት ላይ ማለት ነው እንዴት ኮሜንት ምን አለ ኮሜንት ያቃጥለኛል እንዴ በረበሬ ነው ወይስ ምን ለምሳሌ ኮሜንት ኮሜንትን ማይባል የለ ዝሮ ዝሮ ምን ምንም ይህንን ይህን ተብሏል ይህን ተብሏል የምለው ነገር የለኝ። አሁን ስለ ኮሜንቶች ስለ መጥፎ ስለ ጥሩም ሳይሆን የሆነ ሰው ሲያይድ እንጤት እናድድ። ለምን ትናደዳለህ? የእኮ የሚዲያ ሰው አንዲት ሴት አድናቆቱን ስለገለጸ የሚፈጠረው ነገር አለ ብለህ ታስባለህ? ሴቶች ሲያደንቋ ሲያደንቋችሁ ስለምትወዱ ሲያቆላምጧችሁ ስለምትወዱ ነው። በቃ ትቀናለህ ማለት ነው። አልቀናም ትላለህ። እንግዲህ ታዲያ ትቀናለህ እንዴ? ከዚህ በላይ ምን ትሆናለህ?

ተመልካቾቻችን ማለት ነው፣ ውድ ተመልካቾቻችን አንድ ነገር የምነግራችሁ ነገር አለ። እሱ ደግሞ ምንድን ነው? እርግጥ እኔና እኔና ባለቤቴ ተራርቀን ነው የምንኖረው ሁሉም ሰው እንደሚያውቀው ማለት ነው ግን፣ በተራራቅንበት ይሄ ቅናት ከባድ ነው። ምክንያቱም ትዳር አፍራሽ ነገር ነው ይሄ ማለት ነው። ሚዲያ ሌላ ህይወት ነው፣ ስሬትሊ ህይወቴ ደግሞ ትክክለኛ ህይወቴ ነው። ስለዚህ የምኖረው ህይወትና የምሰራው ስራ ለይታችሁ ማወቅ አለባችሁ። ባሌ ቀናን ማለት ሊቀናን ይችላል፣ ላይቀናን ይችላል አይሶ ያንን የምናውቀው ታሪክ የለም። ስለዚህ ያው ሰው ነው እና ሊቀና ይችላል ግን የሚያስቀና ነገር እኔ ጋር ምንም ስለሌለ የምደብቀውም ነገር ስለሌለ አንዳንዴ ሰዎች ሲያደንቁኝ ራሱ ወይኔ ምናምን የምትሉ ሰዎች አላቸው። ማድነቅ መደናነቅ መብታቸው ነው። እኔ ያላደንቅ እንጂ እነሱ ማድነቅ መብታቸው ነው። አሁን እንደውም ማለት ነው ባሉካይ ምንም አይልም ግን ሚዲያ እንደምሰራ ደግሞ ከመካክረንበት አስበንበት አውጥተንበት ስድስት ዓመታችን እንግዲህ ሚዲያ ላይ ከወጣው ስድስት ዓመት ነው። ስለዚህ ምንም እግል ህይወቴ ላይ የሚያደርሰው ጉዳት የሚያደርሰው ችግር ምናምን ነገር እስካሁን አልገጥመኝም። አልሐምዱሊላህ ከዚህ በኋላ ደግሞ አይገጥመኝም ማለት ነው። ይኸው አሁን ታሪክ ውስጥ ጨርስላችሁ።